አቤልሻ ይባላል። ሶሻል ሚዲያ ላይ ነው የሚሰራው። ይህ ዘፈን ለመላ ኢትዮጵያ ወንዶች ነው። እስካሁን ሼም እያያዘን ዝም ብለን ቆይተናል። ዛሬ ግን ለሴቶች እህቶቻችን አንድ ነገር እንላቸዋለን። ቲክቶክ፣ ኢንስታግራም እና አሁን ደግሞ በቅርቡ ፌስቡክ ላይ ያው ኮሜዲ እስኪቶችን ነው የሚሰራው። የቤት ስምህ ማን ነው? የቤት ስምህ አለኝ። ሁሉም አቤል ነው የሚ ለምን እንደሆነ አላውቅም፣ ግን ማውጣት አለባቸው። ሁሉም የቤት ስም ያስፈልጉ። ለቤቱ ስንተኛ ልጅ ነህ? አራተኛ። ሶስት ታላቅ እህት አለኝ፣ ከዛ አንድ ደግሞ ታናሽ እህት አለኝ። ብቸኛ ወንድ ልጅ ነኝ በቤቱ ራስህን በአንድ አረፍተ ነገር ግለጸው። በአንድ አረፍተ ነገር ብቻ። እልህኛ ነኝ በቃ። አይ እልህኛ ማለት መጥፎ ሳይድ ሆኖ ሳይሆን ብቻ የሆነ እልህ እጋባለሁ፣ በጥሩም ሳይድ፣ በመጥፎ ሳይድ ማለት በጣም እልህኛ። ይሄ ነው የሚገልጸልኝ። ልጅ እያለ ተደባዳቢ ወይስ ተደብዳቢ ህፃን ነበርክ? ተደባዳቢ ነበርኩ። ግን እንዴት ነው? ክላስ ውስጥ ብቻ ሳይሆን አሁን ጓደኞች ምናምን እኛ ቤት መጥተው ህፃን እያለን እኛ ቤት መጥተው እያወራን ልሂድ ሲሉኝ ይመታቸዋል፣ የተጫወትም ማለት ነው። እና እልሁም የሚመጣው ከዛ ነው በቃ። የት ዩኒቨርሲቲ ነው የጨረስከው? እና በምን ዩኒቨርሲቲ ሜካኒካል ኢንጂነሪንግ ከአዲስ ዩኒቨርሲቲ ነው የጨረስኩት። ከዛ አሁን ደግሞ ዘንድሮ ተመራቂ ነው ማስተርስ፣ ከአዲስ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን። ሌላ ደግሞ በጣም ብዙ ሰርቲፊኬቶች አሉ፣ ቁጥር ስፍር የሌላቸው ሰርቲፊኬቶች። በዲጂታል ማርኬቲንግ ከኮሜርስ አለኝ፣ ሾርት ኮርስ በሲኒማቶግራፊ እና ፎቶግራፊ ከቶ፣ ግራፊክስ ዲዛይን ደግሞ ከብራና ሰላም፣ ከአዲስ ዩኒቨርሲቲ ደግሞ በፓይተን እና በማሽን ለርኒንግ ከሌላ ደግሞ ሌላ የአይቲ ተቋም ደግሞ በሶፍትዌር ዲቨሎፕመንት ወብሳይት ዲቨሎፕመንት ዲፕሎማ። ራሱ እያሳቀኝ ነው። በጣም ብዙ ናቸው። ዲፕሎማ ከኢትዮጵያ አየር መንገድ በማርኬቲንግ አለኝ። አሁን እንደውም እሱን በቅርቡ ነው የጨረስኩት፣ የኢትዮጵያ አየር መንገዱ ማለት ነው። አቪዬሽን ዩኒቨርሲቲ እና ይቀጥላል ገና ፊዚክስ ላይ እሳት እንደነበርክ ሰምተናል የዚህን ፎርሙላ እስቲ ተፈተን ቀላል እና ፎርስ የሆነ ነገር ተምሪ እንግሊዝኛ ዘፈን ወደ አማርኛ እንዴት መቀየር ጀመርክ በፊት ቲክቶክ ሳልጀምር ነው ይህን ነገር ምናደርጉ ከጓደኞች ማንም ባይዘ ማንም የሚያደርገው ነው የሆነ ሁላችንም እንቀይራለና ሙዚቃ ምናምን ነገር በዛ ነው። ከጓደኞች ጋ ምና ሙዚቃ ስንሰማ ምናምን በቃ እንደዛ መቀየር ጀምረን፣ እኔ ደግሞ ወደ ካሜራ ወጥት ማለት ወደ ሶሻል ሚዲያ መጥት እና ለዛ ነው ሁላችንም የምናደርገው ነገር የሚያስብ ኮመንት ተሰጥቶ ያውቃል። የሚያስቁ ሳይሆን አንዳንዴ በጣም የሚያናዱኝ ኮመንቶች አሉ አሁን ለምሳሌ ሲሪየስ ቦታ ሄጄ ምናምን ነገር መሽኛሽ ወርቅ ምናምን ሲሉኝ ይናዳሉ በጣም የሆነ ኦፌንሲቭ ላይ ነው ይሆንብኛል እና ካራክተር አለችኝ መሽኛሽ ወርቅ የምትባል በዛ ነው ግን ያስቃሉ የሆነ አንዳንድ ታይም ላይ ያስቃሉ አንዱ ታይም ላይ ደግሞ ሲሪየስ ቦታዎች ላይ እንደዛ ሲሉኝ ኦፌንድ ያደረጋል መሽኛሽ ወርቅ የሚለው ስም ከየት መጣ ካራክተሩ በፊት ያው ዘፈን ትራንስሌት ማድረግ ነበረም የመጀመሪያ ምሰራኝ ነበረ ማለት ነው። የእንግሊዝኛ ወደ አማርኛ ምትቼ የሆነ ፈኒ ይሆናል ወደ አማርኛ ሲመጣ ማለት ነው። ቀጥተኛ ትርጉም እሱ ነበረ። ከዛ በኋላ ትንሽ ኮንተንት ለውጥ ለማድረግ ፈለግኩና ካራክተሮች ቢውልድ ማድረግ ጀምር የራሴ ኦልሬዲ አቤል አቤል ነው። ከዛ መሽኛሽ ወርቅ የምትባለውን ግን ያው ስሟ የመጣው የመሽኛሽ ወርቅ የዳቦ ስም ነው፣ የሰርግ ዳቦ ስም ማለት ነው። ሶ ፈኒ ሲሰማ መሽኛሽ ወርቅ ሌላ ሰው ሌላ ነገር ነው ይመስለው፣ ግን ሰርግ ላይ ለዳቦ የሚወጣ ስም ነው። ሶ እሷን ቢውል ዳረኩ። ያው አብዛኞቹ እንዴት ነው ትዳር ላይ ያሉ ሚስቶችን እንደዚህ እንደ መሽኛሽ ወርቅ አ መሽኛሽ ወርቅ እንትን ትላለች፣ በጣም ዶሚኔት ታደርገዋለች። አ እንደዛ ቢሆን ፈኒ ይሆናል ብያሳብኩና ያው መሽናሽ ወርቅን በጣም ዶሚናንት አረኳት። ና በታጎሳቁላለች ነው። ልጆች አሉ የሚባለው እውነት ነው? የሲስተር ልጆች አሉ። አሁን ለምሳሌ የሲስተር ልጆች እኔ ነው ይመስሉት፣ ሊትራ ነው ይመስሉት። ሶስት ልጆች አሏት ና በቃ ፀጉራቸው ገባገባ ያለ ነው ምናምን ነገር ና እሷ ፖስት ስታረጋቸው እሷ ጀምራለች። ና ዲያቤል ወልዳል ምናምን ባለትዳርና ምናምን ይኛለ እና ግን የሴስተ ልጆች ናቸው አጎታቸውን እንደሱ አይነት ወሬ ሰምቻለሁ። አግብተዋል ከሌላ ሰውም ሰምቻለሁ። ልጅ ያሉ አ እ አግብተው ምናምን የሚል ወሬ ሰምቻለሁ። ከቲክቶክ ባሻገር ሌላ የምትሰራው ስራ አለ? የምሰራው ቢዝነስ ላይ ነው። የራሱ የሆነ ቢዝነስ አለኝ። እሱም ነው የምሰራው፣ ግን ፒቺዝ አሁን አሁን ፉልታይም ከቲክቶክ ጋር ሌላ ነገር መስራት ትንሽ ይከብዳል። ፉል ታይም መሆን አለበት ቲክቶክ። የሆነ በፊት ያው እንደ ቀልድ ነበር የጀመርነው ነው። አሁን ግን ያው ማስታወቂያዎች ምናምን ስለሚመጡ ሁሌ ፎከስ ማድረግ አለብሽ ኮንተንትና ማስታወቂያ። ማስታወቂያ ሲበዛ በጣም ሰው እንዳይሰለች ከዛ ኮንተንት ማብዛት አለብሽ ምናምን ነገር። ፉል ታይም የሚሰራ ስራ ነው፣ ግን በጎን በጎን ደግሞ ሌላ የንግድ ስራ ይሰራለሁ። ቲክቶክ ቲክቶክ ባይኖር ሙያ ምን ይሆን ነበር? ቲክቶክ ባይኖር በጣም ሞር ፎከስ አድርጌ ፓይለቲንግ ነበረ የምገባው። እንደምንም ብዬ ገባ ነበር ግን ያው አሁን ቲክቶክ አቴንሽን ወሰደው እድሜ የሚሄደ ስለዚህ እንደዛ ነው እንጂ ፕሮባብሊ አቪዬሽን ኢንዱስትሪ ውስጥ ነው የምገባው። ለዛም ነው አሁን ዲፕሎማውን የተማርኩት። በጣም ኢንትረስተድ ነኝ የአቪዬሽን ኢንዱስትሪ ውስጥ መስራት ማለት በህይወትህ ውፍጫ ስባለ ጊዜ ኮሮና በጣም ስትረስፉል የሆነ በህይወቴ እንደዛ ተጨንቄ አላውቅም። በኮሮና ምክንያት ማለት ነው። እኔ የሆነ ይዞኛል ሳይዘኝ ራሱ የያዘኝ ይመስለኝ ነበረ። ቤተሰብ ቤተሰብም ደግሞ ታመመብ ነገርና በጣም ስትረስፉል ነበረ። የማያልፍ ጊዜ መስሎኝ ነበረ፣ ኮሮና ማለት ነው። በጣም ብዙ ሰው ሞቷል። ሰፈራችን ውስጥ ራሱ የሞቱ ሰዎች በጣም በቅርብ ማቃቸው የሞቱ ሰዎች አሉ እና በጣም ከባድ ጊዜ ነበረ፣ ኮሮና። እኔንም ቲክቶከር ያደረገኝ ኮሮና ነው፣ ግን ያው አልፏል። በጣም እግዜር ይመስገን። ግን ስትረስፉል ታይም ነበረ ለእኔ ኮሮና። እድሜ ልክህን ከገረጣኸው ግርጣት የማትረሳው እድሜ ልክ ማረሳው በቅርብ ያጋጠም ግርጣት፣ እንትን እንዲህ ነበረ። ጓደኛዬ ካፌ ውስጥ ቁጭ ብለናል እና ከፊት ለፊታችን ሰዎች ነበሩ፣ ብዙ የተሰበሰቡ ሰዎች ማለት ነው። ሶ እኛ ደግሞ ወደ እነሱ ፌስ አድርገን ተቀምጠናል ካፌ ውስጥ ማለት ነው። ከዛ እንትን የሆነ ልጅ ዌብ አረገ ምናምን ነገር ምናምን ሰላም ነው ምናምን። ከዛ እኔ አድናቂ ይመስሉኝ እንደዚህ ይላሉ። ከዛ ጓደኛዬ ያየኛል፣ ማን ነው ስራ የምትለኝ ከዛ አይ አድናቂዎች እንዴ? ያማ ለኔ እኮ ነው ሰላም ይላል። ለካ ከሱ ጋር ይተዋወቃሉና ሰላም ይተባባሉ። እና በቃ በጣም ደበሬ፣ በቃ ተነስቼ ወጣሁ። ምን አይነት ሴት ነኝ የምመችል? አሁን አሁን አሁን ላይ መልክ ላይ ፎከስ ማድረግ ይተቻል። በጣም ቆንጆ የሆነ ሴቶች ባህሪያቸው የተመታ ምናምን ስላጋጣሚ ማለት ነው። ግን ያው ቀይ ሴት ምን ይችላል። ጠይም ሴት እህቴ ነው የሚመስለኝ ፖስት ካደረካቸው ቪዲዮች የሚጸጽትህ አለ? ፖስት ባላረጉት ብዬ ያሰብኩት የሆነ ቪዲዮ ነበረ። ምናየት ነበረ መሰላችሁ ብቻ የሆነ ሴት ላይ ፎከስ ያደረገ ነው። ሴትን ትንሽ ሞክ የሚያደርግ ቪዲዮ ነው፣ ግን እኔ እንደዛ አላሰብኩትም። ሰው እንደዛ ወሰደው። ነገር በፈን የሆነ ፈኒ የሆነ እንትን ነበረ ያሰብኩት ግን ሰው ወሰደውና ደበረኝ። አክቹዋሊ አጥፍቼዋለሁ ባልሰሮትም ብዬሽ ታይት ከታየ በኋላ ነው ያጠፋሁት። ለመጀመሪያ ጊዜ በቲክቶክ ስንት ተከፈለ? የመጀመሪያ ክፍያ አምስት ሺህ ብር ነው። አምስት ሺህ ብሩ ምን አረፉበት? እንጃ። ምንም ያረፉበት አይመስለኝም። ማለት እንጃ በጣም ረጅም ጊዜ ስለሆነ የሆነ እንትን ስለሆነ ፕሮባብሊ የሆነ ነገር ገዝቼበታለሁ። እቃ መግዛት በጣም ደስ ስለሚለኝ የሆነ እቃ ገዝቼበታለሁ። አካውንትህን እንግዛ ቢሉ ስንት ሸጠዋለ? ያልሸጠው፣ በደንብ መኒ ሜክ የማረግበት ስለሆነ ምንም ቢሰጡኝ የምቀበል አይመስለኝም። ያው ዳጎስ ያደገዝ የሆነ በጣም ላይፍ ቀያሪ ምናምን ከሰጡኝ ችግር የለውም ግን እስካሁን ዋጋ አልወጣውበት ከመቀሌ የማትረሳው አንድ ነገር? መቀሌ በጣም አሪፍ ሀገር ነች። አክቹዋሊ አዲስ ዩኒቨርሲቲ ትራንስፈር አድርጊ ነው ከመቀሌ ማ አንድ ምት ተማርኩና፣ መቀሌ በጣም የምታምር ሀገር ናት። በጣም ብዙ ብቻ በጣም ጽድት ያለች ሀገር ናት። በጣም እስካሁን ራሱ ተመልሼ የመሄድ የምፈልግበት ሀገር ናት። የማረሳው የዶርም ላይፍ በጣም አሪፍ የሆነ ዶርም ላይፍ ነበረ። ሰገጥ ነበረ አክቹዋሊ የሰገጥ ዶርም ነበር ያሉት። ማለት በጣም እንዴት ነው ሌላ ነገር አናውቅም። በቃ በጣም የሚያነብ ዶርም ውስጥ ነበር የገባው። እኔ ምሳ ልወድ በግዴ በጣም አንባቢ የሆንኩኝ። በቃ ብቻ የሆነ ምሳ እራት እንበላለን ወይ ምሳ እንበላለን፣ ከዛ ላይብራሪ። እንደዛ ነበረ ላይፋችን። እንደሌላው ሰው የሆነ በጣም ኢንጆይ ያደረኩት የምለው እንትን አልነበረም፣ ግን በጣም አሪፍ ቆይታ ነበረኝ። የዶርም ጓደኞቼም አሪፍ ነበሩ ምናምን የሆነ ቀለሜ ተማሪ ነበረ እዛ ዶርም ውስጥ ያሉት ሰዎች እና ሳልወድ በግዴ በቃ በጣም እንትን እንደዚያ በቃ። እስቲ ስለ ጥንስስ ንገረን። ጥንስስ፣ እኛ ሰፈር ያለው ጥንስስ፣ ከባድ ወንዝ ነው። ፈረንሳይ አካባቢ አሁን ራሱ አሁን ደርቋል መሰለኝ። ግን በጣም ብዙ ሰው ይሞት ነበረ። በጣም ብዙ ሰው ይሞት ነበረ። እነኛ ያለን ብሎ እየገቡ እዛም ልነኛ እንዲሁም ዋና ያለመድኩበት ምክንያት ይሄ ነው። የእኛ ሰፈር ልጆች እንዳለ ጥንስስ እየሄድን ነበረ የሚዋኘው ማለት ነው። እኔ ግን በዛ ምክንያት ያው ቤተሰቦች እየከለከሉኝ ዋና አልችልም። በቀርብ ነው የቻልኩት። ና ጥንስስ ከባድ ወንዝ ነው፣ በጣም ከባድ ወንዝ ነው። በጣም የምትወደው እና የምጠላው እንስሳ የምወደው እንስሳ ውሻ፣ በጣም የምጠላው ደግሞ ድንም ድምፅ በጣም ነው። እኔ ሲጀመር አዛ ነው የምታደርገኝ ድምፅ። መጀመሪያ ጊዜ ቀሚስ ለብሰህ ስትሰራ ቤተሰቦችህ ምን አሉ? እኔ እራሱ ደብሮ ነበር። አይደለም ቤተሰቦች ኧረ፣ ምንድን ነው እንትን ጓደኞችም ቤተሰቦችም በጣም ማለት ፖዚቲቭ ኮመንት አልነበረ። አትጨማለቅ ምናምን ነበረ ያሉኝ፣ ግን እኔ አልሰማቸውም። እነሱን ብሰማ ኖሮ እስካሁን በቃ አታቁኝም ነበር፣ ቲክቶክ አልሰራም ነበር። ይከብዳል ለእኔም ደግሞ ይደብረኛል። ለምሳሌ ኮንተንት ምናምን ስሰራ ምናምን ደጋግሜ ምናምን ቆምልና አይ እንጀራ አላለሁም እና በሱ ደስተኛ አደለውም። ግን ስቲል ሰዎች ስለሚወዱት በዛ ምክንያት ሰሯል። ቫሊው የምታደርገው ሰው ማንን ነው? አንድ ሁለት አለን። በቃ እናቴ፣ አባቴ፣ እህቶቼ በጣም ለኔ ቫሊዩ አላቸው። እንዴት ነው? ሀሳብ በጣም በቃ በጣም ተቃርበን ያደግ ነው፣ ከቶቼ ጋር እነ ማዘር እነ ፋዘርን በጣም ፍሪ ሆነን ስላደግን በጣም ቫሉ አለ ለነሱ። ከመሽኛሽ ወርቅ ጋር ያላችሁ ግንኙነት አባቷ ከመጡ በኋላ እየሻከረ ይመስላል። አልተፋቱም። አባትየው በጣም አስቸጋሪ ናቸው ግን ያው እኔ እየቻልኩት ነው። የማይቻል ለትዳር ስትሉ ምን ማታረጉት ነገር የለም። እና አባትየው ከባድ ሰው ናቸው። አክቹዋሊ ከመሽኛሽ ወርቅ ይሻላሉ አባትየው የመሽኛሽ ወርቅ አባ አሁን አዲስ ካራክተር ደግሞ ይመጣሉ በቅርቡ። ከሉአል ጋር መታየት አብዝታችኋል ለሚለው ሀሜት ምን መልሳለህ? አይ እኛ ጓደኞች ነው ከሉአል ጋር ሁላችንም ቤቲ አብረን ነው የምንሰራው፣ እና በጣም የምወዳቸው ጓደኞቼ ናቸው ሌላ በዘለ ሌላ ስራ ነው የሚያገናኘን፣ ሌላ ደግሞ ጓደኝነት ነው የሚያገናኘን እና እዚያ ትበስማ ቢዝነስ ላይ እሳት ነህ ይላሉ። ስንት ስራ ነው የምትሰራው? አለ አክቹዋሊ አሁን ለመክፈት እያሰብኩ ያለሁት ነገር አለ፣ አሁን ዲስሎዝ ማድረግ ስለማልፈልግ ነው። በፊት ግን የሆነ እቃዎችን እንሸጣለሁ ከዛ ደግሞ ለልብስ ቤት አለ ምናምን ነገር በእርሱ ቤት ነው። ደግሞ ያው ከወንድ ጋ ምናምን እንትን ሂውማን ሄር ጀምሬ የነበረ። ሂውማን ሄር ከባድ ነው መሸጥ። ከሴት ጋር ዲል ማድረግ በጣም ከባድ ነው። የዛሬ አመት ለምትገዛ ሂውማን ሄር ዛሬ ነው የምጠይቅህ። ሁሉንም ሚንች ምናምን ጠቃለች። እና በሱ ምክንያት አቋረጥከው? አሁን ሂውማን ሄርም የተወሰነ መነገር ጀምሬ ነበር። ከዛ ከወንድ ጋ የምሄድ ስራ አለብኝ ተውኩት። አሁን የሆነ ነገር አለኝ ብትይኝ የሆነ እንትን ለማለት ከመሸጥ በኋላ መኪናዋን ስንት ተገዛች? ሞዴሏስ? የቤት ስም ወጣላት? ፋዘር ራሱ ብሎኛል። ገና ፋዘርን ሳሳየው ስንት ገዛት ምናምን ያለኝ ብቻ፣ የሆነ እንትን በላይ ነው። ከሆነ ቁጥር ማለትነውን ቶታ የአዲስ ሃሽፓክ ትባላለች። ቤቢ ኩኪንግ ላይ እንዴት ነው? ኩክ ማድረግ ደስ ይለኛል። በጣም ራሴ አብስዬ የበለውትን ነገር በጣም መብላት ደስ ይለኛል። ይህን ያህል በጣም ጎበዝ ኩክ ባልሆን ባልሆንም፣ ኩክ ማድረግ ደስ ይለኛል። ታለንት ግን አለው። ይህን ያህል በጣም ጎበዝ አለ፣ ይጣፍታል። እህቶቼ እናቴን ሳብላት ምናምን ያረ ጎበዝ ነው። ምናምን ይሉኛል አሁን ቆይ እንደውም ትንሽ ወደ ምግብ ስራ መማር አለብኝ መሰለኝ። አዎ ሰርተፍኬት፣ ትንሽ ሰርተፍኬት መያዛል የምግብ ስራ በስተመጨረሻው፣ ማለት የምትፈልገው ነገር አለ እሱ፣ ይኸው ፈንዲሻዎች ኑዛዜ በሉት በቃ እናዘውኛል እንዳለ ሚስጥሩን ላውጥተዋል። እና በጣም አመሰግናለሁ ፈንዲሻዎች ሁላችሁም። ደግሞ የፈንዲሻን የዩቲውብ ቻናል ሼር፣ ሰብስክራይብ ደግሞ ስለ የምታስቡትን ደግሞ ኮመንት ላይ አስቀምጡልን። እናመሰግናለን።